አዲስ አበባ 634 ኪሎ ሜትር ርቀት ላይ እንገኛለን፣ በስተ ምስራቅ በኩል በምስራቋ ፈርጥ ጅግጅጋ ከተማ። ጅግጅጋ ከተማ ከተቆርቆሮች በጣም ረጅም ጊዜ ያስቆጠረች ቢሆንም የእድሜዋን እንዲሁም ደግሞ የዘመኗን ያህል ምን ያህል ተለውጣለች፣ ምን ያህል መንገዶች ሰፍተውላታል፣ ምን ያህል ስሟን በሚመጥን ሁኔታ ተሰርታለች የሚለውን ነገር የምሽት ቅኝት እናደርጋለን። አሁን የምንገኝበት በጅጅጋ ከተማ በጣም ታሪካዊ በሆነው የካራ ማራ ሆስፒታል አካባቢ ነው የምንገኘው። ከዚህ ተነስተን አንዳንድ ቦታዎች ላይ ዞር ዞር እንላለን። አብራችሁን ቆዩ። እዚያ ጠገቤ ደግሞ የጅጅጋ ከተማ ከንቲባ ይገኛሉ። ራሳቸውን ያስተዋውቁናል። ከዛ በኋላ ከእሳቸው ጋር ደግሞ ዞር ዞር እያልን ጅጅጋን በማታ ምን ትመስላለች የሚለውን እናወራ። ማን ይባላሉ? ስሜ ኢንጂነር ሻፊ አህመድ ይባላለሁ። የጅግጅጋ ከተማ አስተዳደር ከንቲባ ነኝ። ስለዚህ ጅግጅጋ ላይ ምንድ ነው የምናየው ዛሬ? ጅግጅጋ በጣም በርካታ ነገሮች ነው የምታዩት። ስለዚህ አሁን ወደ ዋናው ከተማ ክፍል እኒዳርግ እ የት ጋር ነው ያለ ነው አሁን ደግሞ እናውራ እስኪ። እናመሰግናለን። ኦልሞስት መሀል ከተማ አካባቢ ላይ ነው ያለ ነው ይሄ ሰይድ መሐመድ አብዱሌ ራውንድ አባውት ወይም አደባባይ ነው የምንለው። ከተማችን በአራት አቅጣጫ መከፈል የምንችለው ቦታ ነው ማለት ይቻላል። ኦልሞስት የኛ ኮሪደር ደግሞ ከዚህ ነው በአራት አቅጣጫ የሚሄደው። በዚህ በኩል ወደ አንድ ኪሎ ሜትር አለን። በዚህ በኩል ኦልሞስት ወደ ሁለት ኪሎ ሜትር አለን። በዚህ በኩል ሶስት ኪሎ ሜትር አለን። ወደ ላይ ደግሞ ሌላ ሶስት ኪሎ ሜትር አለን። አጠቃላይ በአራቱ አቅጣጫ ኮሪደር ዲቨሎፕ የተደረገበት ሁኔታ ነው ያለው። እዚህ አካባቢ ላይ መታየት ኦልሞስት እንብርት ጋር ያለ ነው ማለት ነው። ከተማው በደንብ ለማሳመር ከመሃል መጀመር አለበት ቢልን ከመሃል ነው የጀመርነው። መቼን የተጀመረው የጂግጂጋ ኮሪደር ማለት ነው። አጠቃላይ ፕሮጀክቱ ከጀመር ነው ኦልሞስት ስድስት ወር፣ ሰባት ወር አካባቢ ነው ከጀመር ነው። ሲቪል ወርኩ ከጀመር ነው ህዝባችን ስለ ፕሮጀክቱ ማስረዳት መወያየት ቤታችሁ እንዴት እንደሚያነሱ የፕሮጀክቱ ፋይዳ አንደርስታንድ ለማድረግ ደግሞ ትንሽ ጊዜ ሰተን ነበረ እና ብዙ ጊዜ የበላበን ይሄ አካባቢ ናቸው። ሲቪል ወርኩ ኦልሞስት ወደ 16 ፕሮጀክት ነው ከተማ ውስጥ እየሰራ ነው። 30 ኪሎ ሜትር ነበረ ያሰብነው። ፌስ አጠቃላይ ኮሪደሩ ፌስ ዋን ላይ 10 ኪሎ ሜትር ፌስ ቱ ደግሞ 20 ኪሎ ሜትር አካባቢ ላይ እንዲሰራ ነው ያሰብነው። ኦልሞስት ፌዝ ዋን ላይ የነበረው ሀያ አስር ኪሎ ሜትር ሙሉ በሙሉ ጨርሰን ያስረከብንበት ሁኔታ ነው ያለው በጣም ጥሩ አሁን ደግሞ እስኪ አንድ ቦታ ደግሞ ሄደን የጅግጅጋን ሌላኛውን ገጽታ ለመቃኘት እንሞክራለን ተመልካዮቻችን አሁንም አብራችሁን ቆዩ እኔን ረስተውኛል ኢንጂነር ሻፊ በየመንገዱ ሰዎችን ነው የሚያናግረው፣ እና ይሄ ብዙ ቦታ ያልተለመደ ነው። እዚሁ የተወለድኩት ከተማ ስለሆነ ብዙ ሰው እንጠዋወቃለን ያሉ። ሁሉም ቤቶች የምታዩት ከዚህ በፊት ቆርቆሮ ቤቶች የነበሩት ናቸው። ይሄ ቆርቆሮ ቤት ነው ከዚህ በፊት። አሁን አሻሽሉት። እኛ በፈለግነው ዲዛይን፣ በፈለግነው ቀለም፣ በፈለግነው ስታንዳርድ አይነት ስሩ ስንላቸው ያው ሰርቶ ያስረክቡበት ሁኔታ ነው ያለና፣ በጣም በጣም በነገራችን ላይ ተመልካቾቻችን፣ እኔ ጅጅጋን የተማርኩት ጅጅጋ ዩኒቨርሲቲና አውቀዋለሁ በ2003 2004 አካባቢና፣ ጅጅጋ የዛን ጊዜ አቧራው የማያስኬድ እውነቱን ስነግራችሁ ማለት ነው አቧራው የሚያስኬድ አልነበረም። በጣም እንደዚህ የምትመለከቷቸው አይነት ሆቴሎች በአጭር ጊዜ ውስጥ የተገነቡ ይመስለኛል። ከዛ በኋላ ብዙ ጊዜ አልመጣም። ነገር ነገር ግን እንደዚህ አይነት ለውጦችን አይቻለሁ። እኔም አንዱ ምስክር ነኝ ለማለት ፈልጌ ነው። አመሰግናለሁ ምስክር መሆኔ አሁን የምንሄድበት ወኩይ ይሄ ወኩይ አዲስ አበባ ብቻ ነው የተደረገው። እኛ ግን አስሩም ኪሎ ሜትር ይሄ ነው የተደረገው። ይሄ ምርቱም የሶማሊያ ክልል ምርት ነው። ከዚህ በፊት መንገዱ ባለ አራት መስመር ብቻ ነው፣ ከአራት ወደ ስድስት ያደረስ ነበር ነው ይሄ መንገድ ሲፋቱ በጣም ሰፍቷል፣ ሰፍቷል 22 ሜትር ነበር ወደ 42 ነው የተደረገው። ይሄ ፎንቴን እንደዚህ ሰባት አይነት ፎንቴኖች አሉ። ነው። በጂግጂጋ ከተማ ሰላል ኦልሞስት ወደ ሶስቱ በህዝብ ነው የተሰራው ተሰራው ይችን ከተማ የዛሬ 10 ዓመት ለሀገሩም ለኢስት አፍሪካም ትልቅ ሀብት ሆናለች ብለን ነው እኛም የምንገመጠው። ምክንያቱም ማንበረታቸውም እያደረገ በጣም ቀጣይ ወደ ጉብሩክ አካባቢ እንሄዳለን። ከዚህ 6 ኪሎ ሜትር አካባቢ ይሄ ኮሪደር ከሳንታሩ ጋር ሲጀምር ኦልሞስት ወደ 3 ኪሎ ሜትር የሚሆን መንገድ ነው ይሄኛው መንገድ በስፋት ከዚህ በፊት 22 ሜትር ብቻ ስፋት የነበረው መንገድ ነው አሁን ኦልሞስት ወደ 42 የደረሰበት ሁኔታ ነው ያለው ከዚህ በፊት ወኩ የለም ስታንዳርድ የሆነ ወኩ ይዎች የሉም የሳይክል መንገድ የለውም አረንጓዴ የተሻለ አረንጓዴ አልነበረውም እንደዚህ አይነት ስታንዳርድ የስትሪት ላይቶጁም ደግሞ አልነበራችሁም የመንገድ መብራቶቹ ከዛ ውጭ ደግሞ አካባቢው ላይ ያለው ኢንፍራስትራክቸር ወይ ቦይቶች በጣም የደቀቁና ለአካባቢው ማይመጣን የነበሩበት ሁኔታ ነው። አጠቃላይ የነበረው አምስት አትቦለት አካባቢ የሚደርስ ስፋት ያለው ወኩይ ናቸው። 156 ካሜሮች ነው አጠቃላይ ከተማ ላይ ኢንሰርት የተደረገው። ይሄ ደግሞ ከሲሲቲቪ ጋር ደን ሞቃታሪ ካሜሮች ናቸው። በህብረተሰብ ተሳትፎ ነው እነዚህ ፕሮጀክቶች የተሰሩት፣ አይደለ ከመንግስት ጋር በቅንጅት ማለት ነው። የመጀመሪያው ምዕራፍ ነው። ምንድን ነው ለህዝቡ ይዞለት የመጣው? በእርግጥ አንደኛ ከህዝቡ ያገኘው በአካባቢ ሁኔታ ሙሉ በሙሉ የቀየረበት ሁኔታ ነው ያለው። ላንድ ቫሊዩ የአካባቢ ዋጋ የመሬት በል የቤት በል የሁሉም ነገር የተቀየረበት ሁኔታ ነው ያለው። ከዚያ ውጪ ህዝብ አገልግሎት ታገኝቷል። አስሩ ኪሎ ሜትር ፈርሷል ሙሉ በሙሉ ህዝቡ ግን እንደገና የተሻለ ቤት ሰርቶ ወደ ስራ የገባበት ሁኔታ ነው ያለው። ይህ የሚያሳየው አካባቢው ላይ ያለው ፍላጎት በጣም ከፍተኛ ነው። የስራ እድል ስፈጥሯል ማለት ይቻላል። የስራ እድል ምናልባት ሲሰራ ትልቅ ፕሮጀክት ስልሳ ፐርሰንት ፕሮጀክቱ ራሱ ሲደርስ 12500 ሰው ስራ እድል አገኝቷል። ከተማ ራሱ ንቃት ጀምሯል፣ መነቃቃት ጀምሯል። ከተማ ሲጸዳ፣ ከተማ እንደዚህ ሲዋብ የተለያዩ ሰዎችም መጥተው ጅጅጋን ማየት እንዲችሉም ያደርጋቸዋል። ንግድም መከወን የሚፈልጉ ሰዎች ደግሞ ምቹ ሁኔታ የሚፈጥር ይመስለኛል። ወደ ሌላ ቦታ ደግሞ ሄደን አጠር ያለ ነገር እንነጋገራለን። የት ነው የምንሄደው? እኛ እንደ አራት እስከ አምስት ፕሮጀክት ኦፕን ስፔስ ጋር የተያዙት አሉ እና እሱ ቪዚት አድርገን በዛው የምንጨርሰው እንችላለን

ይችላል ይሄ አምፊ ቲያትር ይሄኛው፣ ከላይ አውትዶር አለው። እንደ ብሪጅ ላይ በኋላ ወጥተን እናያለን። ሙሉ አካባቢ ላይ ቪዩ ማድረግ ምንችልበት ሁኔታ ነው ያለው። የፕሮጀክቱ ኦልሞስት በዚህ 20 15 ቀን ውስጥ ሙሉ በሙሉ እንደሚጠናቀቅ ተስፋ እናደርጋለን። ከዛው ውጭ አንድ ሰው ኳስ ወይ ቴኒስ መጫወት ከፈለገ ደግሞ ያው ስቴዲየሞቹ ሁለት ስታንዳርድ የሆነ ስቴዲየም ተሰርቷል። ይህ ቦታ በተለይ ሲጠናቀቅ ምን ያህል ሰዎችን ሊያዝናና ሊደሰቱበት የሚችል ስፍራ ይሆናል የሚለውን እንደዚሁ በግልጽ የሚታይ ይመስለኛል። ምን ያህል ነው? በጣም ሰፊ ነው። የአምፊ ቲያትር አለ፣ ኳስ መጫወቻ አለ፣ ወንቦይ ኦልሞስት ሁለት ሄክታር አካባቢ ነው። ያው ፊዩ እንደዚህ ይኖራል። እንደዚህ አይነት ፍዩ ነው የምታገኘው። ማፍራት ምናምን ጨርሰን ስናስረከበው አካባቡም ያየ ከተማም ያየ መዝናናት የሚችልበት ሁኔታዎች ነው ያሉት እና በጣም ማራኪ ነው። ይህ ደግሞ በተለይ ወጣቶች አልባኔ ቦታ ከሚውሉ እንደዚህ አይነት ቦታ መጥተው ራሳቸውን እንዲያዝናኑ፣ እንዲማሩ፣ እንዲጨዋውቱ ጥሩ እድል የሚፈጥር ይመስለኛል። በእርግጥም ይሆናል ብዬ አስባለሁ። ይሄ ደግሞ አገልግሎት መስጠት ሲጀምር አንድ ቀን ደግሞ መተን በቀን ያለውን ሁኔታ በደንብ እንቃኛለን። ጅጅጋ የምስራቋ ፈርጥ ከተማናት። ጅጅጋ የንግድ ማዕከል ናት። ጅጅጋ አሁን ደግሞ የቱሪዝም ማዕከል መሰብሰቢያ መታ የምትጎበኝ እንድትሆን ለማስቻል የተለያዩ ስራዎች እየተሰሩ እንደሆነ በግሌ ለመታዘብ እችላለሁ። ኢንጂነር ሻፊ ስለነበረን ቆይታ በጣም አመሰግናለሁ። አመሰግናለን። እናመሰግናለን።